ያው ወበረካቱ የሀገሬ ልጆች እንዴት አደራችሁ? ዲያ አደራችሁ ወይ አዳረፋችሁ? ሁሉ ሰላም ነው። እንደውም ክርስቲያኑ ወገኖቻችን ሰላም ብያለሁ። ላችሁ ባላችሁ በሰላማችሁ ይብዛልኝ። ሳብረን እንስራ። ዛሬ ምሰራው ስጋ አጥንት ያለው ማለት ነው። ምሰራው ደግሞ አሁን እዚህ ጋር ቀመም ጨምሬ ነው የምቀቅለው ፓርታ የፈልተ ነው የምንሰራው። እዚህ ጋ ሁሉም ቅመም ጨምሬ ያለው ማለት ነው። ጥቁር ፍልፍል አስዋድ፣ ትንሽ የእርድ ቅመምን ሁሉ አይነት ያለው ምንድነው የሚባለው? የነበረው ስሙ ጠፋብኝ። የአረቢ የአረቢ እንትኑ ማለት ነው። እረስመው ጠፋብኝ። ስለ አምሀመድ ሱቅ ቅመማ አለው ማለት ነው። እና ሄል አለው፣ ቆንፍዳ አለው። ስቀቅለው እዚህ ጋ አንድ ሁለት ፍሬ የነጭ ሽንኩርት አለው። ሽንኩርት አዲ ቀይ ሽንኩርቱ ግማሽ አድርጌበታለው ማለት ነው። ስቀቅለው እዚህ ላይ ማለት ነው። በመጨረሻ ላይ ደግሞ ጨው እጨምራለሁ። መጀመሪያ ከጨመርኩበት ደግሞ ጠንካራ ይሆናል ስጋው ማለት ነው። አሁን እየበሰለ ነው። ይሄ እየበሰለልኝ ነው። ወደ ታክልቱ አትክልቱ ጋር እንሄዳለን ማለት ነው። ከእዛ ከፈለጉ በሩዝ ይበሉታል። ከፈለጉ እንደዚህ አላቀርበውም፣ ያፍሮ አስገባለሁ ማለት ነው። እቺ ሲበስልልኝ ከፈለቁ በቂጣቸው ይበሉታል ማለት ነው። እዚህ ጋር ደግሞ ያዘጋጀኋቸው አትክልቶች አሉ ሩታ አለ እነዚህ አዘጋጃለሁ ማለት ነው። እዚህ ጋር ደግሞ ነጭ ሽንኩርት አለኝ ማለት ነው። አዘጋጀሁት። አሁን የእሱ ሶስትና አዘጋጃለሁ እዚህ ሶስት ማለት ነው። እዚህ ጋር የፈጨሁት ሽንኩርት ነበረ፣ ነጭ ሽንኩርቱ። እጄ ንጹሕ ነው፣ ጓንት የለኝም። በእጄ ነው መገላገሉ ዛሬ

እዚህ ጋር ደግሞ ክዝብራ ይበጨ ማለት ነው። እዚህ ጋር ደግሞ እርድ አለኝ ማለት ነው። እርድ ከዛ አሁን ዘይት ስላ ዘይቱ እንዳይገለበጥ በአንድ ዘይት የጨምረነው ማለት ነው።

ጨው አይገርምም። ጨርሽ ረስቼ ነበር። ዋናው ነገር